በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሁሉ የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን የተሰኛችሁ የልዑል እግዚአብሔር ቤተሰቦች፣ የእመ ብርሃን የቅድስተ ቅዱሳን ድንግል ማርያም ወዳጆች፣ አበው ካህናት የቤተ ክርስቲያን ጌጦቿ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላመ እግዚአብሔር ከሁላችን ጋር ይሁን። ባላችሁበት ቦታ ሁሉ የአብ ጸጋ ይደርባችሁ፣ ባላችሁበት ቦታ ሁሉ የወልድ ቸርነት አይለያችሁ፣ ባላችሁበት ቦታ ሁሉ የመንፈስ ቅዱስ ህብረት አንድነት ከናንተ ጋር ይሁን። ባላችሁበት ሁሉ የድንግል ማርያም የወርቅ ልብስ ከክፉ ይሸፍናችሁ። ባላችሁበት ቦታ ሁሉ የቅዱሳን መላእክት ክንፍ ይጋርዳችሁ። ባላችሁበት ቦታ ሁሉ የነቢያት በረከት ይደርባችሁ፣ የሐዋርያት ጸጋ ይደርባችሁ፣ የሰማይታት ደም አጥር ይሁናችሁ፣ የጻድቃን በረከት ይደርባችሁ። አሜን። ለዚህ ሰዓት ያደረሰን ቃሉን እን ድንሰማ የፈቀደልን አምላክ ክብርና ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ እንድንመለከተው የፈለግኩት እመቤታችን ባለቀሰች ጊዜ በልጇ ፊት ላይ ከስቅለቱ በፊት አራት ጊዜ እንባዋ ፈሷል። ዋና ዋና አምስት እመቤታችን ድንግል ማርያም ባለቀሰችበት ጊዜ እንባዋ ኢየሱስ ፊት ላይ ወርዷል። ይሄንን አባ ሕርያቆስ ኤጲስቆጶስ ዘብህንሳ የእመቤታችንን ቅዳሴዋን የደረሰ ቅዱስ አባት ነው። በረከቱ የአምላኩ በረከት ይደርብን። ይህ አባ ሕርያቆስ በቅዳሴ ማርያም ሀዳፊ ነፍስ ነፍስን የምታሻግር ተብሎ በሚጸለየው የጸሎት ክፍል ላይ እመቤታችንን አዘክሪ ድንግል አንብዐ መሪረ ዘውህዘ እምአይንትኪ ወወረደ ዲበ ገጸ ፍቁር ወልድኪ ብሎ ይናገራል፣ ያነሳዋል፣ ይጸልያል። ይማልዳል ይማልላል፣ ድንግልን ይማጸናል። ድንግል ሆይ በልጅሽ ፊት ላይ የፈሰሰውን መሪር እንባ አሳስቢልን ይላል። ለጻድቃን አይደለም ለሓጥኣን አሳስቢ ለንጹሃን አይደለም ለተዳደፉት አሳስቢ ለቅዱሳን አይደለም ለሀጣን አሳስቢ። ለአብርሃም ለይሳቅ ለያዕቆብ አይደለም ለእኛ ለቆሸሽ ነው አሳስቢ እያለ መቤታችንን ይማጸናል። ልጇን ወዳጇን ኢየሱስ ክርስቶስን ይማጸናል። ወወረደ ዲበገጸ ፍቁር ወልድኪ በተወደደው ልጅሽ ፊት ላይ በፈሰሰው ይላታል። አምስት ጊዜ ዋና ዋና አምስት ጊዜ የመቤታችን ለቅሶ እንባ ጌታ ፊት ላይ አርፏል። አራቱ ሕፃን ሆኖ አምስተኛው የመጨረሻው ከቀራንዮ አደባባይ በወረደ ጊዜ በመስቀሉ ላይ አቅፋው ባለቀሰች ጊዜ ያፈሰሰችው እንባ ነው፣ የድንግል እንባ በልጇ ላይ የፈሰሰ የምንሰማውን ሁሉ በልቡናችን ይጻፍልን፣ በአይምሯችንም ይቅረጽልን። አራት ጊዜ በልጅነቱ፣ አንድ ጊዜ በስቅለቱ። አንደኛ ጌታን ፀንሳ ወልዳ በኦሪት ሕግና ልማድ መሠረት ያለው በግ የሌለው ርግብ ዘውገማ ይነቅ ይዞ በአርባኛው ቀን ወደ መቅደስ ይወጣል። ሉቃስ ወንጌላዊ እንደሚጽፈው ተጽፎም እንደምታነቡት በሉቃስ ወንጌል እንዳለ በአርባኛው ቀን እመቤታችን ወልዳው ዮሴፍና እመቤታችን ይዘውት ወደ መቅደስ ወጡ። በዛም ስምዖን የሚባል በሀገሩ የሚኖር አንድ ሽማግሌ ነበር፣ ስምዖን አረጋዊ። ይህ ስምዖን አረጋዊ የተባለው ቅድመ ልደተ ክርስቶስ ጌታ ከመወለዱ 275 ዓመታት በፊት የነበረ ሽማግሌ፣ በበጥሊሞስ ትእዛዝ መጽሐፍት ከዕብራይስጥ ወደ ግሪክ ሲተረጎሙ የተረጎመ አንዱ ሰው ነው። ትንቢተ ኢሳያስን ሲተረጉም ድንግል ትጸንስ ወተወልድ ወልድ የሚለው ጋር ድንግል በድንግልና ጸንሳ ትወልዳለች የሚለው ጋር ሴት ብሎ እየተካ መልአኩ መጥቶ ይህን ሳታይ አትሞትም ድንግል በድንግልና ጸንሳ ትወልዳለች ብለጻፍ ያለው ነው። እሱ ያምናል። ይህ አሕዛብ ንጉሥ ግን እንዴት ድንግል በድንግልና ጸንሳ ትወልዳለች ብለጻፍክ ብሎ ከፍ ብሎ አንገቴን፣ ዝቅ ብሎ ባቴን ቢቆርጠኝ ብሎ ነው። ግን መልአኩ መጥቶ ያስተሚፈጸም አትሞትም አለው። እንደ ትኋን ካልጋ ተጣብቆ ሲኖር ይላል ጌታ በተወለደ ባርባ ቀኑ እናቱ ቅድስተ ቅዱሳን ድንግል ማርያም ይዛው ወደ መቅደሱ ስትሄድ ስምዖንም በመንፈስ ቅዱስ ተቀስቅሶ ወደ መቅደሱ መጥቶ ያንን ሕፃን አየው፣ አቀፈው። አሁን እንደ ቃልህ ባርያህን ታሰናብተዋለህ ብሎም የተናገረው ያ የመልአኩ ቃል የእግዚአብሔር ቃል ስለነበረ ነው። በዛ ሰዓት አንድ ትንቢት ተናገረ። እመቤታችንንም እንዲህ አላት። ጆዋን አቅፋ እንደቆመች በመቅደሱ ውስጥ ይዛው አንችም በነፍስሽ ሰይፍ ያልፋል አላት። የሀዘንናት መቤታችን ይሄ ንባላት ሰዓት እንባዋ ሲፈስ ጌታን አቅፋው ስለነበረ ፊቱ ላይ ፈሰሰ። ድንግል ማርያም ሆይ በልጅሽ ፊት ላይ በፈሰሰው እንባ እሱን አሳስበሽ አስምሪኝ ይላል። ሁለተኛው በማቴዎስ ሁለት እንደተጻፈ ሄሮድስ ሕፃኑን ሊገለው ይፈልጋልና እናቱንና ሕፃኑን ይዘ ወደ ግብፅ ሽሽ ብሎት ዮሴፍ እመቤታችንን ህፃኑን ሶሎሜን ይዞ ወደ ግብፅ መሸሽ ጀመረ። በዚያ ጊዜ ሄሮድስ ሕፃኑ ሁለት ዓመት እንደሞላው ስላወቀ የሁለት ዓመት ህፃናት ሁሉ ተሰብስበው ምግብ እንደሚሰጥ ልብስ እንደሚሰጥ ቢነገር የሌለው ከሰው እየተዋሰ 144 ሺህ ህፃናት በሄሮድስ ተገደሉ። ደም ፈሰሰ። ሕፃናት አለቀሱ። ራሄል አለቀሰች ያለው የእርምያስ ትንቢት ተፈጸመ። ድምፅ በራማ ተሰማ፣ ራሄል ስለ ልጆቹ አለቀሰች፣ የሉምና የሚለው ተፈጸመ። እንድና አለን ብለው በቤተልሔም ስለነበር ያዕቆብ ደግሞ ሚስቱን ራሄልን በቤተልሔም ስለነበር የቀበራት፣ ሮጠው እናታችን ራሄል ብለው ወደ መቃብሩ ቢገቡ ውስጥ እየገቡ ወታደሮቹ ይዘው ገደሏቸው። ድምፅ በራማ ተሰማ፣ ራሄል ስለ ልጆቹ አለቀሰች፣ መጽናናትን አላገኘችም፣ የሉም ና የሚለው ያንን የሚያሳይ ነው። የዛን ጊዜ የዮሴፍ ልጅ ዮሳ ሕግ እንደወጣና ዮሴፍንና እመቤታችን ድንግል ማርያምን ተከተሉ፣ ሕፃኑን ያዙ፣ ግደሉ ብሎ ወታደሮችን እንዳሰማራ ባየ ጊዜ ደንግጦ ሮጦ፣ ይሄን ሰምቶ ሄዶ ለእመቤታችን እና ለዮሴፍ ሊ ነገር ሮጦ ሄደ። ደክሟቸው ከአንድ ዛፍ ስር አረፍ ብለው አገኛቸው ይላል። እናንተ እዚህ በደህና በደስታ ተቀምጣቸዋል። በአንቺ ምክንያት በዚህ ልጅ ምክንያት በቤተልሔም አውራጃ እናቶች በክንዳቸው ህፃን እኮ የላቸውም ሁሉም ተገደሉ አላት ደነገጠች እመቤታችን አለቀሰች ያን ያቅፋው ነበረ ልጇን እንባዋ ወረደ ስላቀፈች ቤት ነው የወረደው ልጇ ፊት ላይ ነው የወረደው እመቤታችን ያንን እንባሽን አሳስቢልን ልጅሽ ምረን ዘንድ ይላል ሦስተኛ፣ በዚሁ በስደቱ ዘመን ሰባ ሰገል የሰጡት የወርቅ ጫማ ነበርና ወንበዴ መጥቶ እሱን ሲወስድ እመቤታችን በዛን ሰዓትም ሰዓት ልጇ ፊት ላይ እንባዋ ፈሷል ሌላው ጥጦስና ዳክርስም ናቸው እመቤታችን በረሃ በረሃውን እንሂድ አለች አይ እመቤቴ በበረሃ በበረሃ ማካሄድን እንዴት ይሆናል ውሃም ከጠማን ከራብን በአሁን ሰው እየለመንን ሰው ባለበት ባለበት እንሂድ አሉ አይ በበረሃ ስትል እመቤታችን፣ አይ በጫካ ሲል እመቤትህን ስማት ብሎ መልአኩ ነገር፣ እሺ ብሎ በበረሃ ሲሄዱ ጥጦስና ዳክርስ ሁለት ወንበዴዎች አገኟቸው። እነዚህ ሁለት ወንበዴዎች መጥተው ልብሱን ሰባ ሰገል ያመጡትን ሁሉ ወስደው ሄዱ። ሲሄዱ ጥጦስ የተባለው አዘነ። አንተ አለው ጓደኛውን ዳክርስን እች ሴት አሳዘነችኝ፣ እች ሴት አሳዘነችኝ እንመልስ ቢለው አይሆንም አለ። ሶስተኛው አብይ የእመቤታችን ባይፈሰሰው ልጇ ላይ በዚህ ጊዜ ነው። እባክህ በአንድ ጊዜ የምንሰርቀው ለአንተ በአንድ ጊዜ የምንዘርፈው ለእኔ የሆነ ስለሆነ ይሄ እስካሁን ከቤተልሔም የዘረፍነው ለአንተ ይሁንና ይሄኛው የኔ ድርሻ ይሁንና እባክህ ፍቃድ ልኝ ልመልስላቸዋለ። እሺ፣ እሱን ካልከኝ አለ። ሲመለሱ እመቤታችን ምናለች? እንዴ እነዚህ ወንበዴዎች ዘርፈው ሄዱ፣ አሁን እንደገና ሊገሉ አደለ ልጄን የሚመካከሩት፣ ሲመለሱ ሊገሉት ነው ልጄን፣ እኛንም ሊገሉ ነው ብላ እመቤታችን አለቀሰች። አሁንም ምንበዋ አቅፋው ስለነበረ ልጇ ፊት ላይ ፈሰሰ። መቤቴ ሆይ በልጅሽ ፊት ላይ በፈሰሰው በተወደደው ልጅሽ ፊት ላይ በፈሰሰው እንባ ምሕረትና ይቅርታን ያደርግልን ዘንድ ወደ ልጅሽ ለምኝልን። አራተኛ አብይ አራተኛው በግብፅ በረሃ እየለመኑ ሲሄዱ ትዕማን የምትባል አንዲት እመቤት ሴት ቤት ለልመና በር ላይ ቆሙ። ይህን ጊዜች ሴት ምንድነው አለች። የተጠማን የተራብነን አለ ዮሴፍ። እመቤታችንም አየቻትና አንቺ ለስም አጠራሯ ክብር ምስጋና ይግባትና አንቺ መልክሽን አሳምረሽ ነገረኛ ሴት ብቶኝ ነው። አንዳንድ ሰው እኮ የማያውቀው ነው የሚናገረው የማይመለከተውን ነው የሚናገረው። እንደዚህ አይነት አንደበቶች ደግሞ ይቀጣሉ፣ መቀጣታቸውም አይቀርም። አንቺ በመጋረጃ ውስጥ ተቀምጠሽ የምትኖር እንጂ ለልመና ምትወጪ ነሽ? እያለች ስትናገር ዮሴፍ ምን ነው የኔም ቤት ለሚለምን ሰው ከሌለ እግዜር ስጥልኝ ካለም ይሰጡታል፣ ከሌለም እግዚአብሔር ይስጥልኝ ካለ ያድርስ ይባላል እንጂ እንዲህ ይባላልን? አላት። የትዕማን ሰራተኛ ኮቲባ የምትባል ወደል የነበረች አገልጋይ ነበረቻት። ከላይ እንደ ፎቅ ነገር ደርብ ነገር ነው ይላል ቤቱ። ከዛ ከደርቡ ላይ ተንደርድራ እያናወጠች ወረደችና እመቤታችንን ወሰደች ወሰደችና ነጠቀችና ጌታ ልጇ ወዳጇን ከመሬት ላይ ጣለችው። እመቤታችን አለቀሰች። ጎንበስ ብላም ልታነሳው ስትል እምባዋ ፊቱ ላይ ፈሰሰ። እመቤት አታን አታንሽው አለ ዮሴፍ። አዘነ አታንሽው፣ ኃይሉን ይግለጽ የዛን ጊዜ ጌታ በወንበዴዎቹም ጊዜ ነግሯታል። እናቴ ደም የሚፈሰው በዕለት አርብ ስለሆነ አይዞሽ እናቴ ይላት ነበረ። ያ ሕፃን ስለ ሁላችን ሕፃን የሆነ ኢሳያስ ሕፃን ተሰጠን ወንድ ልጅ ተወለደልን ብሎ በምዕራፍ ዘጠኝ የሚናገረው ቁጥር ስድስት ላይ እሱ ነው። እመቤታችንም እሺ አለች። የዛን ጊዜ ምን ሆነ? ወዲያውኑ ነተእማን ነኮቲባ ጦጣ ዝንጀሮ እየሆኑ ቤተሰቦች ሁሉ ወደ ዝንጀሮነት ተለውጠው ልክ ትንቢተ ዳንኤል ሶስት ላይ እንደምታዩት በትንቢተ ዳንኤል ምዕራፍ አራት ላይ እንደተጻፈው የናቡከደነጾርን ጉዳይ በተለይ በምዕራፍ አራት ላይ እንዴት አውሬ እንደሆነ ይነግራቸዋል። ሰባት ዓመት እነዚህ ከቤተሰቦቻቸው በጠቅላላ ከነዘመዶቻቸው ልራዳ ያሉ ጎረቤት ሲመጡ ጦጣና ዝንጀሮ እየሆኑ የራሳቸው ውሾች አባረው ጫካ ከተቷቸው ይላል። የሚገርም ታሪክ ነው። እንግዲህ እመቤታችን በሕፃንነቱ ዋና ዋና አራት በልጇ ፊት ላይ እንባዋ የፈሰሰው በዚህ ነው። አንድ ስምዖን፣ በነፍስሽ ሰይፍ ያልፋል ሲላት፣ ሁለት ዮሳ ወልዶስ ዮሴፍ መጥቶ ሲያስደነግጣት፣ ሶስት ጥጦስና ዳክርስ ሰብአ ሰገል ያመጡለትን የወርቅ ጫማ ወስደው ሲመለሱ የዛን ጊዜ ያለቀሰችው። አራት ኮቲባና ትዕማን ባደረጉት ነገር። አምስት ከመስቀሉ ላይ ሲወርድ ጌታ ባለቀሰች ጊዜ ያን ልጅዋን ወዳጇን ይዛው እንባዋ በፊቱ ላይ ፈሷል። እንግዲህ አባ ህርያቆስ በዚህ እንባ እባክሽ ይላታል እመቤታችንን፣ እሱን አሳስቢልን። በቃ እሱን አቅርቢልን መስዋዕት አድርገሽ። እኛ ምን መስዋዕት አለን? ምን እናቀርብለታለን? ለእግዚአብሔር እመቤቴ፣ ለእኛ አቅርቢልን እንጂ አንቺ ምን እናቀርባለን? እስቲ እናንተ ክርስቲያኖች እስቲ ያስቡት። ምን እናቀርባለን? የአንቺን እንባ አቅርቢልኝ እንበላት። እስቲ በሉ እስቲ እናንተም ድገሙት። የአንቺን እንባ አቅርቢልኝ በሏት። ጎሽ እንባዋን ታቅርብልን መስዋዕት አድርጎ ይማረን መሃሪያ አምላክ አባ ሕርያቆስም የተማጸነው እንግዲህ ከዚህ የተነሳ ነው። ሁልጊዜ በቤተ ክርስቲያን የእመቤታችንን ቅዳሴ ስታስቀድሱ ከተዜመ ትሰሙታላችሁ፣ ከተነበበም ትሰሙታላችሁ። ሁልጊዜ የሚባል ነው አዘክሪ ድንግል

ጸፍቁር ወልድኪ ድንግል ሆይ ከዓይኖችሽ የፈሰሰውን በተወደደው ልጅሽ ፊት ላይ የፈሰሰውን የወረደውን እንባ አሳስቢ፣ አሜን ታሳስብልን። ይህም ሁልጊዜ ቀዳሹ ቄስ፣ ዋናው ቄስ ሲያዜመው ትሰማላችሁ። ከዓይኖችሽ የፈሰሰውን መሪር እንባ፣ መሪር እንባ ዓይን ያማል ቅንድብ ይመልጣል። ሐዘንሽ ብዙ ነው ሲላት ነው እመቤታችን። የኔና የእናንተ ምረታችን እንዴት የበዛ ነው ክርስቲያኖች! ይህንን አሳስቢልን ማለት ያቃታቸው ሰዎች ናቸው የሚያሳዝኑኝ። እናንተማ ኦርቶዶክሳውያን ታድላችኋል። የተዋህዶ ልጆች ታድላችኋል። እመቤታችንን አሳስቢልኝ ይህንን ባሽን ስትሉ የሚጨክን መስሏችሁ ነው ጌታ በእናቱ የእናት ልመና ፊት አያስመልስ፣ አንገት አያስቀልስም ወገኖቼ። ስለዚህም በዚህ እንባ ይምረን ዘንድ እግዚአብሔር የታመነ ነውም። በዘመነ ጽጌ ብዙ ጊዜ እመቤታችን ቅዳሴ ይቀደሳል፣ በፍልሰታ ውስጥም ይቀደሳል። ሁልጊዜ በዛ የሚባለውን ስትሰሙት እና ስታደምጡት ከነፍሳችሁ ከሕይወታችሁ ጋር አገናኙት እመቤታችን ያለቀሰችው በጌታ ፊት ላይ የፈሰሰው አምስቱ ዋና አብይ እለትና የታሪክ ጊዜያቶች እነዚህ ናቸው። በጸሎታችሁ ሁል ጊዜ ይሄን አስገብታችሁ እመቤቴ ማርያም ባለቀሽው እንባ ይምረይ ዘንድ አማልጅኝ በሉ። በጎልጎታ ባለቀሽው እያልን ሁል ጊዜ ሰኔ ጎልጎታ የተባለውን ጸሎት ስትደግሙ የምትሉት ነውና እመቤታችን በምረት ትጎብኘን። እንኳን ባለቀሰችው እንባ በስሟ ቀዝቃዛ አንድ ብርጭቆ ውሃ የሰጠ ዋጋው እንደማይጠፋበት እንኳን ለሷ ለደቀ መዛሙርቱ እንኳ እንደማይጠፋ በማቴዎስ 10 42 ተጽፎ የምታገኙት የእግዚአብሔር ቃል ነው። ስለዚህ ክርስቲያኖች፣ እናታችን ቅድስተ ቅዱሳን ድንግል ማርያም ክብርት እመቤታችን፣ ጽኒት እመቤታችን ምልኢት የሆነች በጸጋ እመቤታችን እርሷ በእንባዋ ታማልደን። ፍቅሯን በልቡናችሁ፣ ጣዕሟን ባንደበታችሁ፣ ጸጋዋን በሰውነታችሁ ያሳድርላችሁ። እመቤታችን ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘለዓለም ትኑርልን። ይህን ምስጢር የነገረን እግዚአብሔር ስሙ የተመሰገነ ይሁን። በመግባት መውጣታችሁ ማይለያችሁ የበላይ ሰብ እመቤት የምንላት እኮ በላይ ሰብ በእሷ ቢማጸን ስለዳነ ነው። እኛም ኢየሱስ ክርስቶስ በድንግል ማርያም በእናቱ ያድነናል። አሜን። ያድነን ሀገራችንን ሰላም ያድርግልን። ሕዝባችንንም በረድኤት ይጠብቅልን። የሞቱትን ያጽድቅልን። የታመሙትን ይፈውስልን። መከራውን ያርቅልን። በጎ የሆነውን በእመቤታችን እንባ ለሀገራችን ሰላም፣ ለሕዝባችን ሰላም ያድርግልን። ጭንቀታችንን ወስዶ ይክፈፍልን። በእመቤታችን እንባ ይማረን። ለንጹሃኑ አይደለም ለኛ ለኃጢአተኞቹ ድንግል ማርያም አማልጅልን፣ ታማልጅናለሽ። ለእኛ ለኛ ለተዳደፍነው ነው፣ ለንጹሃኑ ለቅዱሳኑ አይደለም። ድንግል ማርያም እንባሽን አቅርቢልን በአምላክ ፊት። ክርስቶስ ሆይ በእናተ እንባ መሥዋዕትነት ተቀበለን፣ ይቀርበለን፣ ራራልን። አሜን ልብል። እግዚአብሔር ይባርካችሁ ፊቱንም ያብራላችሁ፣ ሰላም ሁኑልኝ። አሜን። የሃይማኖታችንን ሚስጥር ለመረዳት ይህንን የመምህር ዶክተር ዘበነ ለማን ዩቲዩብ ቻናል ሰብስክራይብ ያደርጉ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ጠንቅቆ ለማወቅና የዓለም ቤተክርስቲያናትን በትክክል ለመረዳት ይህንን የመምህር ዶክተር ዘበነ ለማ የዩቲዩብ ቻናል ሰብስክራይብ ያድርጉ። የደውሉን ምልክት በመጫን ቪዲዮዎች በፍጥነት እንዲደርሶት ያደርጉ። በህሊናው የሚመላለሱ መልስ ያላገኙላቸው ጥያቄዎች ካለውት፣ የኢትዮጵያ ቤተክርስቲያንን ታሪክ ለመረዳት እንዲሁም የዓለም አብያተ ክርስቲያናትን ታሪክ ለማጥናት ከክርስትና ጋር የተያያዘ ማህበራዊ ጉዳይ ካለዎት የተዋሕዶ እምነታችንን በስፋት ለመማር የተለያዩ ወቅታዊ የቤተ ክርስቲያን ጉዳዮችን ለማወቅ ይህንን የመምህር ዶክተር ዘበነ ለማን ዩቲዩብ ቻነል ሰብስክራይብ ያድርጉ። የደውሉም ምልክት በመንካት ቪዲዮዎቹን በፍጥነት እንዲደርሱ ያድርጉ።